ተከትማለው ምን ለምን እንዳላዩ ነው። ሰው ግርግር ይወዳል፣ ሐቢብቲ ሰው ግርግር ይወዳል። በሰሞኑ በተጣሉ ሰዓት 24 ሰዓት ሳይሞና ነው ሁለት መቶ ሺህ የሚታየው የብሩኬ የነማ የነማ የነብሩኬ አይታየው፣ ዱሮ ነው። እስካሁን ሁለት መቶ እንኳን የገባ የለም። የገባው ምንድነው ሃይሚና ብሩኬ እንትን ቤት ውስጥ ማደር ጀምሮ እግሯ ሲ እንትን ሲል ምናምን እሱ የነበረ ሁለት መቶ ገብቷል። እሱ ገብቷል። ሰው ግርግር ወሬ ነው። እኔ እኔ እንጃ እኔ እንጃ። የአሁኑ ድራማቸው ምንም እይታ የለውም። የባለፈው የአሁኑ ምንም እንደውም በፍቅር ሲመጡ ነው እንደዚህ ቲን ሲደራረጉ ነው እይታው የሚጨምረው። ምን ራሱ ሰሞኑ ከተስማሙ በኋላ የሰሩት ራሱ ባለፈው ደስ ይላል። እይታ ራሱ የትላንትና የሞተ ነው። ለምን ለምን መሰለሽ? እኔ ራሴ ወደዛ ወረወርኩት እንጂ ባየት ራሱ አስጠልቶኝ ነበር። እናንተ እኮ በቃ ከደበረኝ እኔ የሚያስጠላሽ ባርት ላይ እዛ ጋር ይጨርስ። ለራሱ እዛ ስልኩ ራሱ ይጨርስ የተፈለገ ፊዩ ነው ብለሽ ላይክ እናንትኑን መታየቱ አይደል? እዛ ጋር ራሱ ግርግዳ ዋይቶ ራሱ ይጨርስ። የዛሬው ጣፍጦኝ ነው ያየውት። የዛሬ ዛሬ በቃ ልጆቻችን በዚህ ነው የሚማሩት። መንከባከብ በቃ አንደ ያው የቴዲ አፍሮ ልጅ ሚስት ተምት ጥያቄ ሼር አንድ የአመት የሞላት ልጅሽ ፍቅር ጥያቄ ምን ብላ እየጠየቀች አትገባሽ። አሁን አለው። ስለዚህ እረ ችግር የለም ሐቢብቲ ስራ ነው የሚያፍራው ለሰው። ዝም ብለን እኛ እንትን እንበል እንጂ ዋናው እኮ ስራ ነው ሐቢብቲ ከምንም በላይ የሚያፍራው ስራ ነው ለሰው ልጅ። ሰላም ሰላም፣ ፍቅርዬ ግቢ ነይ ግቢ፣ የኔ ቆንጆ ፍቅር ፍቅር ፍቅር ይዞኛል። ወይኔ ጉዴ ምን ይሻለኛል? ነ ገኔ የት እንደዚህ ብሌን አሁን ጠዋት ብታይ ምግቡን እየዞርን እንፈተፍታለን እንፈተፍታለን። አሁን ደግሞ አሁን ደግሞ ሌላ አዲስ አዲስ አዘንዳ ዛሬ ደስ ይላል ማለት ጀመረ። አይ አበሻ አይ አበሻ አበሻ እንደ እንደውን እንደውን ነው ገኒዬ፣ ሁላችንም ባሳብ ሰሰር ነበር ከላይ ከላይ ጀምሮ እስከ ተጫውስ ከቡርቴ ጀምሮ ሁላችን ልብስ ስንሰጥ ነበር። አስተያየ እያሳጠን ነው ዋልነው። ምን ያናደደን ፓርቲ እያስ ገነት እንዳትገባ እዚህ ገነት ምን እንዳለች፣ እኔ ሆዴ ባርባር ብሎታል። የሆነ ነገር ዛሬ ያለ ፈርቻ አለ አለች። ወይኔ እሷ ላይ የሁለት ወር ጊዜ ምን ደስ የሆነች ሆን ከዛ እንደዚህ አለች ደግሞ ብሌንዬ፣ እኔ እኔ ልቤ ሲፈራ የሆን ነገር አለ እና ሃይሚ የስቶሪዋ ላይ ያደረገችው ነገር የሆነ ነገር ነገር አለ። እግዚአብሔር እንደ በምን ቀን ነው ሆዴ እውነት ነው። ምንድን ነው ስቶሪ ያደረገችው ነገር? ያው አጋጣሚ ቡሩኬ ይሄዳለሁ ብሎ ምናልባት ተተነሳ ምናምን ብሎ ብዙ ሰው እንደዛ እየጠረጠረ ነበር፣ ለምንድ ሄዳለው የሚለው አሁን ቢስቶሪ ምናምን አንዳንድ ሰዎች ሲናገሩ ስለሰማሁ ነው። አይ ሬ ሳይሆን ፕራንክ ያደርጋታል ወይም ምንድን ነው ብሎ ነው ያሰበው። ብዙ ሰው እንደዛ ምናምን ሲል ነበር ቢስቶሪ የተነሳ በነገራችን ላይ ስቶሪ ሊሆኑም ላይ ሆኑም ይችላል። ነገር ነው ስቶሪ የሚያደርጉትም ዘፈን የሚለቁት ብሎ ልኮ ብሩኬ እኛ ስቶሪ የምናረገውና ዘፈን የምንለቀው ዘፈን የአንተን ስለ አይደለም ስለተመቸን ስለምንለው እንጂ ከኛ ሕይወት ጋር የሚያገናኘው ነገር ግን ሰውን ሰላም በሉ። አዲስ ሰው ሲገባ ሰላም በሉ። ወሬውን አቁማችሁ ሰላም ሰላም። እንዴት ነሽ? እንዲ ሶሲ ናት፣ እንደ ሶሲ መጣች። ሀይ ሀይ። ዛሬ ኡማኔሩም እየበላት እያከከች

የምናወራውን ሁላ እርግጠኛ ነኝ ይሰማሉ። በፌክ አካውንት እየተከተሉን ነው መሰለኝ። እኮ አየሻለን፣ ውጤት አመጣ እኮ እንትናችን። በፌክ አካውንትን ይከተሉኛል ብዬ ነው ያመንኩት። የምንለው ነገር እኛ በጣም ስለምንወዳቸው ነው እነሱ አንድ እንዲሆን ማስገቢያ ማስገቢያ ማስገቢያ ጊዜ ፈልግሻለሁ ደ ተናጋን እኮ እነሱ እኮ አንድ ናቸው፣ ግን አንድ አይሉ እኮ ነው ለሌላ ሰው እንጂ፣ እነሱ አንድ እንደሆኑ እኮኛ ለሚገባን ይገባናል። እና በጣም ነው ደስ ያለኝ ዛሬ እግዚአብሔርን በጣም ከምንም በላይ ማለት ነው። ያላትን ደሞ ተለማመጂ በዚህ ልጅ ማቀፍ ደሞ ተለማመጂ ተብላለች። ከዛ ደሞ እንዳይቀንስ ደሞ እንክብካቤው ለኔ አላት። እሷ ደግሞ እንደዚህ አለችው። እነሱን ብቻ እኮ ነው የምታየው አለች። ና ይጣዳበዚ አርለሙ አፍጣ አፍጣ ስታየው እሱ እነሱን እየደባበሰ ነው ብቻ እንጂ አንተም በጣም ነው የሚከታተሉን። እኔ እንደው አየሁኝ እንደው አመጣችው መጣች። አቤት ደስተው፣ አቤት ደስተው እንትን ማለት ነው። መቀነሻ ሳህኗን እኮ ነው ያመጣችው የምግቡ አይቀርም። እውነትሽን ነው ትልቅ ጦርነት ነው ያለው። ጦርናናእተቀና እነስእንትነአለቷዋት እኮ ስለሄደ ከብተመልሳ ዘጋችበት ስለቆየባት እሱም ብሎዋል እኮ ታኮርፈኛለች ብሎ ነው። ዝግት በሩ ዝግት ካሜራ እንዳለ አላወቀችም። አኩርፋ በሩን ዝግት አደረገችበት። የኔ አባይ የኔ ውድ እንኳን ደስ ያለሽ! የኔ ውድ፣ የኮሜንቷ ንግስት እንኳን ደስ ያለሽ! ደስታሽ

ምን አለች? የኔ ፍቅር እኔን በጣም ወድሻለሁ። አባዬ የኔ እናት ወይ ኔትወርክ፣ ምን ሆነ ነው ምናት? ምን አለች አልሰማሁም እኮ እዚህ ላይ ያደረግን ነበር። አንዴ አይ የኔ ኮምፒውተር የኔ ኮ እንትን ነው እኮ ሽር ሽር ከ

ሴቷን ሰላም ወንዱን አሸብር ብላለች። እንዴህ የሃይሚዬ ልጆች ስም አውጡላቸው ተብሏል። እስቲ ማን ትላላችሁ? ንሴቷን ላንዱር ሴቷን ወንድየውንስ አሸብር

ሳሚልኝ። የልጅ ልጆች እኮ ናቸው። አዎ፣ እኔም እኮ በናት። አይ ብሌንዬ፣ እንኳን ለዚያ በቃሽ ውዴ። እንኳን ለእኛም፣ ለእኛም፣ እንኳን እዚያ በቃ። ውይ እነዚህን ነገሮች ደግሞ እኔ እንዴት እንደምወዳቸው ብታይ፣ እንዴት እንደምወዳቸው ሃይሚ። በቃ ከቤት አትወጣም፣ ድሮም ከቤት አልወጣም ብለዋለች። አሁን ደግሞ የባሳ አስራት ግልዱልንልዱልነገሩዱ እናንተ ነገሩ አልገባችም። እንክብካቤ ከዚህ ይጀምራል። ለነዚህ እንክብካቤ ካደረገች ልጇንም እንደነዚህ ታደርጋለች ነው ቡታጀራ ድ ይዘዋቸው ነው የሚሄዱት የት ነው የሚሄዱት ቡታጀራም

25 ሺህ ያስገቡት ባይሆን ነው። ላይኩን ሃያ አምስት ሺህ መግባት አለበት። ሊፍት ለአርነብ ለአርነብ ለአርነብ ሆኗል። ቤት ነበረው ወደ አርነቡ ተቀይሯል። አርነብ ነው። አንድ አርነብ እሚሰጡ አርጉላቸው። ምኑ እናንተ እሱ ብቻ አይደለም። አዳምቁት በደንብ። ሌላም ጊፍት አለ ሌላም ጊዜ አለ። ሀያ አምስት ሺህ ከገባሽ ሌላም ግን አለ ብሏል። ሁሌም ደስታ ቢሆን አቤት፣ እንዴት ደስ ይላል። እኛ ረፍ በሰው ሀገር አንጨናነቅ